ዛሬ የምናየው ደግሞ የካንቫስ አርት ቢዝነስን ነው። ለመጀመር የኔ በጀት የነበረው አክቹሊ 3000 ምናምን? ሲ ጀምረው ዝም ብዬ ባረጀ ጨርቅ አንሶላ ጨርቅና የምጠቀም ነበር። ሞር ቢዝነሱ እያደገ ሲሄድ ኦርደር እየመጣ ሲሄድ ግን ጨርቅ ወደ መግዛት ነው የገባነው። እንዴ ጀምረን እንዴ ሰላም፣ እንዴት ናችሁ ሀያ ሰላሳዎች? ከበዓላት በኋላ እንግዲህ በስንት ነው ዝግጅታችን ተመልሰን መጥተናል። ዛሬ የምናየው ደግሞ የካንቫስ አርት ቢዝነስን ነው ሰላም ሰዎች፣ ቅድም እንደነገርኳችሁ እንግዲህ ዛሬ ላሳያቸው የመጣሁት ስራ የካንቫስ አርት ወይም ደግሞ የሸራ ጥበብ ተብሎ የሚጠራውን የስራ ዘርፍ ነው። ያለሁት ደግሞ ከሞክሼ ኤደን ከምትባል ወጣት ሴት ቆይታ አድርገን እንግዲህ የካንቫስ አርት ምንድን ነው፣ ጥበቡን ደግሞ ስራውን ለመጀመር ምን ያስፈልጋል፣ ግብአቶቹ ምን ምንድን ናቸው፣ ዋጋቸው ደግሞ ስንት ነው የሚለውን በአጠቃላይ በደንብ ሰፋ አድርጌ ነው ማሳያችሁ። አብረን ቆይ የካንቫስ አርት ስራ አሪፍ ነው። እንግዲህ ምንም አይደለም። እስካሁን ጥሩ። እንግዲህ ዛሬ ለ20 30 ወጣቶች ካንቫስ አርት አዲስ ይመስለኛል፣ አይደለ? ለሰዓሊያን ብቻ የተተወ ስራ ይመስለናል አብዛኛዎቻችን። ነገር ግን ፈጠራ ያለው ሰው መሞከር የሚችል ሰው አዲስ ነገሮችን የመስራት ሀሳብ ያለው ሰው በሙሉ እዚህ ስራ ውስጥ መቀላቀል ይችላል። ምን አይነት ስንት አይነት የካንቫስ አርቶች አሉ? እኔ በእኔ እውቀት እስከማቃቸው እስከሰራቸው ሶስት አይነት ናቸው ያሉት። የመጀመሪያው ብዙ ጊዜ የምንሰራው ፔንቲንግ ነው፣ ሸራ ላይ የምንሰራው ፔንቲንግ ነው። ሁለተኛው ቴክስቸር አርት ነው፣ ስዕል ማለት ነው፣ ስዕል አርት ነው። ሁለተኛው ደግሞ ቴክስቸር አርት ነው። ቴክስቸር ያላቸውን ነገሮች በመጠቀም ነው። ስፔሲፊክ በዚህ ነው የሚሰራው የሚባል አርት አይደለም፣ ግን ብዙ አይነት ቴክስቸሮችን በመጠቀም የሚሰራ ቴክስቸር አርት አለ። ከዛ ሶስተኛው ደግሞ አንዳንዴ በጣም በጣም ረጅም ደግሞ ትልልቅ ስዕሎች ሲሆኑ ብዙ ጊዜ ፕሪንቲንግ ይደረጋል። ካንቫስ ላይ የመረጡትን ምስል የሰው ፎቶም ሊሆን ይችላል፣ ከዚ ደግሞ ኢንተርኔት ላይ የምናያቸውን የወደድናቸውን ፎቶዎችም ሊሆን ይችላል። ፕሪንት አድርገን ካንቫሳችን ላይ መስራት እንችላለን። ምንድን ነው ይሄኛው እቃ? ሹትገን ይባላል። እሺ፣ ሹትገን ይባላል ያው እንደ ስቴፕለር ነው፣ ግን በደንብ በኮምፕረሰር በኤር ነው የሚሰራው። በሀይል ሹት ስለሚያደርግልን ነገሮችን በጣም ነው የሚያቀርብ፣ ጨርቁን ከእንጨቱ ጋር የሚያጠበቅ ማለት ነው። ስንት ብር ነው የሚሸጠው ይሄ? ወደ ሰላሳ ሰላሳ ሺህ። ግን ያው ትንሽ ከበድል ሊለን ይችላል። ስለዚህ ምን አይነት አማራጮች አሉ ደግሞ ምን አይነት አማራጮች አሉ? ያው እንዳልኩሽ እኔ እዚህ ማልመጣባቸው ጊዜያቶች አሉ፣ አንዳንድ ቤት የምሰራባቸው ጊዜያቶች አሉ። በዛ ጊዜ ምን እንጠቀማለን? ስቴፕል ገን የሚባል አለ። ይሄ እንዳልኩሽ በኮምፕረሰር ስለሆነ ነው በአየር ስለሚመታ ነው። ስቴፕል ገን አለ፣ በእጅሽ የምትመች ይሄን ጨርሰናል። ጨረስን፣ ምንድነው የሚቀረነው? ሚቀረን አሁን የመጨረሻው ፓርት ኮላ ነው የምንቀባው። እስካሁን ድረስ ሶስት ግብአቶችን አይተናል። እንጨቷ አለ፣ ሸራው አለ፣ ከዚያ ደግሞ መምቻው ሹስ ገና አለ። ሰው ስንት ስንት ነው ዋጋቸው? በሜትሬ አሁን የምንዳርኩ የጨርቅ ታይፑ ይለያያል። የሸራው ታይፕ ይለያያል። በውፈረንትን ባለ ቁጥር ከ250 እስከ 500 ባለው በሜትር ይገኛል፣ ባለው ይገኛል። እንጨት ደግሞ በሜትር ስኩር ነው የምንገዛው። አንድ ሁለት ምናምን ሳይሆን እንዳልኩሽ በብዛት ስለሆነ በሜትር ስኩር ርካሽ ነው። እስከ ማክሲማም 54 እንደዛ ነው የሚገኘው። ወጣቶች እቺን እቃዋን የተሰራቸዋን ገዝተው መጠቀም ሊፈልጉ ይችላሉ። ሲሸጥ ደግሞ እንደዛ እንዴት ነው የሚሆነው? ገበያው እንዴት ነው? ገበያው እንግዲህ አሁን ስፔሲፊክ እንዳልኩሽ ይሄ በዚህ ምናምን ያልናቸው ኦልሞስት አሁን ሀምሳ ብዙ የሚሄዱት ብዙ ጊዜ አርባ በስልሳ ነው አርባ በስልሳ ሳይዝ ማለት ነው እሱ ነው ብዙ ጊዜ የሚሄደው። ስድስት መቶ ብር ነው ኮላ አንድ ኬጂ ኪሎ ግራም አንድ ኪሎ ግራም እስከ አምስት መቶ ብር እንደየ አሁንም እንደየአሁንም እንደየኮላ ታይፑ ይለያያል ብዙ ጊዜ ከታች ቤዙ ነጭ ቢሆን ይሻላል ለስዕል ማለት ነውና፣ ነጭ ቀለም እንቀላቅልበታለን፣ ሲደርቅ ነጣ እንዲል ማለት ነው። እና አንድ ቀለም በጋሎንም በሁለት ሊትር መግዛት ይችላሉ፣ ማነው በሁለት ኬጂ መግዛት ይችላሉ። ከአራት መቶ እስከ አንድ ሺ ሁለት መቶ ለየት ያለ ነው አለ። ከምን የተሰራ ይመስልሻል? እስኪ ገምች። ብቻ ሻከር የሆነ ነገር ነው። መገመት ይከብዳል። ሶፍት ነው። ሶፍት ነው። ሌላ ምን አይነት ግብዓት አለ? በክርም ይሰራለ አሁን እንዳልኩሽ ቅድም ኖርማል ደግሞ ወረቀትም ተፈጭቶ፣ አሁን ይሄ ሶፍት ነው ያልኩሽ አይደለ? ሌላ ደግሞ ወረቀት ፈጭተው ማድረግ ይችላሉ። ኒቴክስ ደግሞ ትንሽ ኤክስፔንሲቭ ነገር ስለሆነ እስከ 1500 ድረስ ነው። ሌላኛው ደግሞ ኒቴክስ ኤክስፔንሲቭ ከሆነባቸው ምን ምን አይነት ማቴሪያል መጠቀም እንችላለን? ጂፕሰም አለ፣ ግን ይሰበራል። ጂፕሰም ክራክ ያደርጋል በራሱ ሲደርቅና ኮላ እንጨምርበታለን ሶስት መቶ ብር ናቸው እዚህ ጋር ይሄ ሙሉ አንድ ላይ ማለት ነው ይሄ ኦልሞስት ሶስት እጥፍ ነው አንድ ሺህ አምስት መቶ አዎ ከውጪ ነው የሚመጡት ይሄ አንድ ሺህ መቶ ጋር ነው ከእነኛ አነስ ይላል ሳይዝ ቁጥሩም ያንሳል አዎ ይሄኛው ይሄኛውም አሁን ብሌንድ ለማድረግ ነው የምንጠቀመው ምናምን ተለቅ ያለ እንትኖች ምናምን ለመቀባትም ይጠቀማል ግን ብዙ ጊዜ እኔ እንደዚያ ነው የምጠቀመው ይሄ አራት መቶ ነው ሙሉ አለ ለሰዓሊያ ከስሪ ኤች ጀምሮ እስከ ናይን ቢ ድረስ አለ። እና ይሄ ቴክስቸር አርት መስሪያ ነው። ይሄኛው ቴክስቸር አርት መስሪያ ነው ቴክሱን ተጠቅመን ወይ ደግሞ ቅድም እንደተባባል ነው ጂፕሰምና ኮላ ተጠቅመን ቴክስቸር አርት መስሪያ ነው። ይሄ አራት መቶ ብር። ደግሞ ወተር ፔንት አለ እዚህ ጋ ሁለት አይነት አለ። ሁለቱ ብር ነው። ካስፈለ ኦይል ፔንትም አለ። ይሄኛ ሁለት መቶ የሚል ነው። ዘጠኝ መቶ ሀያ ብር ነው የሚሸጠው። እሷ ደግሞ ሀምሳ የሚል ነች። የመጨረሻ ቀረን ደግሞ ፕሪንቲንግ ነው። አብዛኛውን ወጣት ሊያሳትፍ የሚችለው የአርት አይነት ማለት ነው ፕሪንቲንግ። ካንቫስ አርትን ለመስራት ምንድን ነው የሚያስፈልገው? ግብአቶቹ ምን ምንድን ናቸው ዋጋቸው ደግሞ እስከ ስንት ድረስ ይሆናል እሱ አክቹሊ ምንም አይነት ግብአት ምናምን አያስፈልግም የሚያስፈልገው የምትፈልጊውን ፕሪንት ማድረግ የምትፈልጊው ሶፍት ኮፒ መያዝ ብቻ ነው የሚያስፈልገው ምስሉን መብረጥ ምስሉን መርጠሽ ከዛ ሄደሽ ቦርደር ማድረግ ብቻ ነው የሚያስፈልገው እሺ ስለዚህ ዋጋ ለመውጣት የሚመቸው በካሪ ነው ሳይዛቸው እንዳልኩሽ የተለያየ ስለሆነ የሚሆነው በካሪ ነው ዋጋ የሚወጣው ከ600 ከ800 ሰው አንቺ ስትነሽ ደግሞ የነበረውን አስታውሽ እስቲ ከስንት አመት በፊት ነው የጀመርሽው ከዚያ ደግሞ በስንት ብር ተነሳሽ ረጅም ጊዜ አልቆየውም ያው ግራጅዌት አድርጌ እንትን እንዳልኩኝ ኦልሞስት አሁን ሁለት ዓመት ማክሲመም። ለመጀመር የኔ በጀት የነበረው አክቹዋሊ ሶስት ሺህ ምናምን ብር። አሁን ያሉ ወጣቶች ውስጥ ደግሞ በስንት ብር ነው ወደ ካንቫስ አርት ቢዝነስ ውስጥ መግባት የሚችሉት? ሶስቱንም ካንቫስ አርት ጨምረው እንዳልኩሽ ብሩሽ ከብሩሽ ይለያያል፣ ማቴሪያል ከማቴሪያል ይለያያል። ግን እንደ እኔ እስከማውቀው አስር ሺህ ብር ማክሲመም፣ በዛ ከተባለ ከዛ በላይ ምን አልመሰለኝም ሰው በአስር ሺህ ብር የካንቫስ አርት ቢዝነስ ባለቤት መሆን ይችላሉ ማለት ነው። በረም ይቻላል። ቀጥለናል። ሀያ ሰላሳዎች አሁን ደግሞ የካንቫስ አርት ጥበብን በቤቷ ሆና የምትሰራ ወጣት ሴት ጋር ነው የተገኘሁት። አብረን እንቆይ። ሰላም ሰላም፣ ሄደን እንደት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ፣ እንታወቅሽ። እሺ፣ ስሜ ቤቴል ዳንኤል ባለው የቤት ውስጥ ስቱዲዮች ውስጥ ነው የተገኘ አይደለ እዚህ ጋር በጣም የሚያማምሩ የካንቫስ አርቶችን እያየሁ ነው በምንድን ነው የተሰሩት ማለት እንችላለን አሁን እኔ ስጀምረው ዝም ብዬ ባረጃ ጨርቅ አንሶላ ጨርቅ ነው የምጠቀም ነበር ሞር ቢዝነሱ እያደገ ሲሄድ ኦርደር እየመጣ ሲሄድ ግን ጨርቅ ወደ መግዛት ነው የገባሁት ስንት ይሆናል አሁን በሜትር የአቡጀዲ ጨርቅ እንደ ጊዜው ይለያያል ግን ሬንጁ ከመቶ ብር እስከ መቶ አዎ እሱኛው ታይፕ ደግሞ ከዚህኛው የሚለያቸው እነዚህ የሚሰሩት ጨርቅ ወይም ሌላ ለተጨማሪ ነገር ሳይኖረው በጂፕሰም ጂፕሰም ፓውደር፣ ጂፕሰም ፓውደሩ ከቀለም ጋር እና ከውድ ግሉ ከተለያዩ እንትኖችን አደባልቀን ፔስትን ሰራ እና፣ ያንን ፔስት ነው እዛ ቴክስቸር የምንፈጥርበት። አሁን ካየሁት ደግሞ ከዚህ በፊት ካንቫስ አርት ሰርችም ሳረጋያዋቸው በእንጨት የሚሰራ ነው ይሄኛው ደግሞ ፍሬሙ ትንሽ ለየት ይላል። እና ምን አይነት ፍሬም ነው? ፍሬም አሁን ወርኪንግ ስፔስ ትልቅ ሲሆን ፍሬሙም ራስሽ ቆርጣሽ ማጣበቅራም ትችላለሽ። እኔ አሁን እሱ ትንሽ ስፔስ እጥረት ስላለኝ እንጨቶቹን፣ ካንቫሱም ራሱ እንጨት ቤት አስቆርጬ እዛው አሰርቼ ነው የማመጣው። ራስሽ ማዘጋጀት ትችላለሽ፣ ግን ታይም ነው ስንት ይፈጅብሻል? እንደዚህ ስታሰሪ አሁን እንደነዚህ ፍሬሞች አሁን በአንዱ ላይ አንዱ ዘንጋ እስከ ሁለት ሜትር ካስር ነው ሁለት ሜትር ነው የሚመጣው አንድ ይህንን ለመስራት ሁለት ይጨርሳል ማለት ነው። እሱ ለሱ ሁለት አሁን እስከ አምስት ሺ ስድስት መቶ የከፈልኩበት ወርክማን ሺፑም ጨምሮ የማጣበቂያ ያለው ሲልከን ናምና የሚባል እሱ እሱ ጨምሮ አምስት ሺ ስድስት መቶ አካባቢ ይመጣል። በጣም አሪፍ። እዚህ ጋር ደግሞ ግብዓቶቹን እያያቸው ነው፣ እና ዋጋቸውን እንወቃቸው። ከዛ ቅድም እንዳልሽ እየሰራን ደግሞ የተወሰነ እናወራለን። ጥሩ ብለንድ ለማድረግ የምንጠቀማቸው ብራሾች አሉ። እነዚያም ብዙ ጊዜ እዚህ አይገኙም እና ከአንድ ሺህ ብር ጀምሮ እስከ ሶስት ሺህ ምናምን ብር አለ። እነዚህ ስኮኖች ናቸው። እነዚህን ቴክስቸር አርቶች ድሞ ሶስት ላይ ያለው እሱን ለመስራት የምንጠቀምባቸው ናቸው። ያንን አብኩታይ ከጨረስን በኋላ ዲቴይሊንጉ ወይም ፓተር ነው የምንፈጥረው በእነዚህ ስኮኖች ነው። ስንት ናቸው ዋጋቸው? እነዚህ እንደዛው ታይፕ አላቸው። ስድስት ፒስ፣ 12 ፒስ፣ ሀያ አራት ፒስ እያለ ይሄዳል። ዝቅተኛው በእኛ ሀገር ዋጋ ስናየው ሺህ ሁለት ከዛ እያለ እየጨመረ ይሄዳል። እነዚህኞቹ ደግሞ ያው ቀለም ትመርጭ ያለሽ የምትፈልጊውን ቀጣ የሚሰሩ ስራ እሱን ስመርጭ ሚክስ የምታደርግባቸው እኔ አብዛኛው ጊዜ የምጠቀመው ኖርማል ነጭ ቀለም ላይ እነዚህን ድሮፕ እያደረግኩኝ ነው። ከለሩ ሰጣቸው ማዋሃጫ ቀለሞች ናቸው። እነዚህ እንዳለ ከዘጠና ብር ከመቶ ሀያ ብር አንዳንድ ቦታ መቶ ሀያ ብር ያደርጉታል። ከዘጠና ብር ጀምሮ አለ። እነዚህ ደግሞ ስፕሬዎቹ እዚጋ እንደተጠቀምናቸው አይነት ዋጋው እስከ 5 250 ጀምሮ ሲገዛ ይሄኛው እና እነዚያውን ይለያያሉ። ይሄኛው ሜታሊክ ሲሆን ዋጋ ትንሽ ይጨምራል። ይሄኛው አሁን መርካቶ ከገዛን በኪሎም ይሸጣል። መርካቶ በኪሎ አሁን ስፔሲፊካሊ በየጊዜው ስለሚለያይ ግን ከ150 ብር ጀምሮ አለ። ደቃቃለ በየሳይዙ ማለት ነው በኪሎ እንደዛ አካባቢ ይሸጣል። እሺ፣ እነዚህ ጨርቅ ማጣበቅባቸው ውዎች ናቸው እነዚህ አክቹዋሊ ለብቻው ሳይሆን ከሌላ ማቴሪያል ጋር ነው የሚመጡት። ሌላ ቀለም አለ ከዚህ በላይ የሚቀባ ከእሱ ጋር አብሮ ነው የሚመጣው። ከአንድ ሺህ ብር ጀምሮ አለ። ብዛቱ ስድስት ስድስት ፒስ ነው የሚይዘው ከቀለሙም ከዚህ ማጣቃርቶነ ስድስት ፒስ አለ ማለት ነው ችም አስደሙ እችም እንደዛው ለዲቴል የምንጠቀማት ከለር ናት። ይጎደናል የተለያየ ከለር አለው። እነዚህ ከአንድ ሺህ ብር ጀምሮ አለ ከአንድ ሺህ እስከ አንድ ሺህ ሶስት መቶ ብር ዛሬ እንግዲህ ለሀያ ሰላሳ ወጣቶች የካንቫስ አርትን ቢዝነስ ስናሳያቸው እነሱም አንቺን አይተው ኢንስፓየርድ እንዲሆኑ እዚህ ቢዝነስ ውስጥ በደንብ እንዲገቡ በማሰብ ነው እና፣ ይህን ቢዝነስ ለመጀመር የአብዛኛዎቻችን ጥያቄ ፋይናንሻል ነገር ስለሆነ ቢዝነሱን ለመጀመር ስንት ብር ያስፈልጋል? አሁን ቢዝነሱ ለመጀመር ይህን ያህል ብር ማለት አልችልም። ኦፍኮርስ መነሻ ያስፈልጋል፣ ይሆን ያህል ብር ግን አንድ ፍሬም ካንቫስ ሰርተሽ መጀመር ትችላለሽ። ለቀን የጀመርኩት እንደዛ ነው ፊልድ የለው ማደለ ስራ ማለት ማንኛውም ለጥበብ ፍቅር ያለው ሰው ቁጭ ብሎ መስራትን መስራት ይችላል። አሁን እዚህ አርት ስኩሎች አሉ፣ በእርግጥ ውጭ ላይ ስትሄጂ በስኮላሽብም አሉ በደምብ በዲግሪም በማስተርስ የሚሰጥ ኮርስ ነው። እኔ እሱን አልወሰድኩም። በእርግጥ ግን የራስሽን ማስተማር አለብሻለን ከኢንተርኔትም ከምንም እያልኩኝ፣ ከዛ ደግሞ በጣም አርት ላይ ስትሆኝ ከመማሩ ይልቅ ኤክስፐሪንስ ብታደርጊው ኤክስፐሪንሱ በጣም ከበዛ ነው የሚመጣው። እና ልሞስት አሁን ወደ አንድ አመት ሆነኛል። በአንድ አመት ውስጥ እንግዲህ ብዙ በጣም ጥሩ ሰርቼበታለሁ ብዬ አስባለሁ። ወጣቶች ይህንን ቢዝነስ ስናሳያቸው ስሩ እያልናቸው ነው አይደለ? እንዴት ነው ከሰሩ በኋላ ማርኬት ውስጥ በደንብ መግባት የሚችሉት? እንደ ቢዝነስ ስለሆነ ገንዘብን በደንብ ሊያገኙበት ይገባል። እኔ ጀመርኩት መጀመሪያ ይሄ ገንዘቡ ወደ ማግኘቱ ሳይሆን ልሞክረው በሚለው ነበር። ከዛ ልክ ሞክሬው አካባቢ ያለ ሰው ለክ ጥሩ ነው ሲለኝ እስኪ በቃ ለምን አልሞክረውም ታዲያ ብዬ በሶሻል ሚዲያ በቲክቶክ ኢንስታግራም፣ አሁን ደግሞ በጣም ሚዲያው ትልቅ ኢንፍሉዌንስ አለው እና በቃ እዛው ነው ራንድምሊ አንድ ቪዲዮ ለከኩኝ። በሶሻል ሚዲያ ሱቅሽን ከፈትሽ ማለት ነው። በሶሻል ሚዲያ ሱቅ ተከፈተ ማይቻ ያለው በሶሻል ሚዲያ ጀመርኩኝ ከዛ በቃ ከመጣ ጊዜ ወደ ጊዜ ሰውም ፊድባኩም ጥሩ እየሆነ መጣ። እንደዛ ነው የጀመርኩት። ወይ መጀመሪያ በጣም አሪፍ ነው። አመሰግናለሁ። እኔም በጣም አመሰግናለሁ። ሃያ ሰላሳዎች በዛሬው የስንት ነው ቆይታችን ለሁላችንም ቅርብ የሆነውን የካንቫስ አርት ጥበብን አሳይቻችኋለሁ በአነስተኛ ብር የምትጀምሩት ስራ ነው እንግዲህ ደግሞ በቀጣይ በሌሎች የአዳዲስ ቢዝነሶች እና የዋጋ ጥያቄዎች እንገናኛለን ሃያ ሰላሳ ይቀጥላል መልካም ጊዜ